ሰላም ወገኖች እንደምን አላችሁ? እግዚአብሔር ስሙ የተባረክ የሆነ ምን እንደገና እየቀጠልን ነው ያለ ነው አይሁዶችና ክርስቲያኖች በአይሁዶችና በክርስቲያኖች መካከል ያለው አንድነትና ልዩነት ምንድን ነው ያልን እንደሆነ ክርስቲያኖች አይሁድ አይሁድ ማለት አይሁዳውያንን ማለት በስጋ ሳይሆን በክርስቶስ በኩል በክርስቶስ በኩል በክርስቶስ በኩል የአብርሃም ልጆች ነን። የአብርሃም ልጅ ያልሆነ ሁሉ ክርስቲያን ሊሆን አይችልም። አብርሃም ደግሞ ሂብሩ ነው ወይም ደግሞ ዕብራዊ ነው ዕብራዊ ነው። ስለዚህ እኛ ሁላችንም ዕብራውያን ነን፣ በክርስቶስ ዕብራውያን ነን። ለምን የአብርሃም ልጆች ነን እና ባለፈው ይሄ ከእነሱ ጋር የሚያመሳስለን እነሱም በስጋ የአብርሃም ልጆች ናቸው እኛ ደግሞ በመንፈስ የአብርሃም ልጆች ነን ባለፈው ቅድም እንደገለጽኩላችሁ እንኪያስ ከእምነት የሆኑ እነዚህ የአብርሃም ልጆች እንደሆኑ እወቁ የአብርሃም ልጆች እንደሆኑ እወቁ ይላል ቅዱስ ጳውሎስ በገላትያ ምዕራፍ ሦስት ላይ እና እኛ ልክ እነሱ በስጋ የአብርሃም ልጆች የኢሳቅ ልጆች የያዕቆብ ልጆች ነን። እኛ ደግሞ በመንፈስ እንዲሁ በአብርሃም መንገድ የምንሄድ በአብርሃም ጎዳና የምንሄድ በመንፈስ እግዚአብሔር አስቀድሞ ለአብርሃም ቃል እንደገባው በዘፍጥረት ምዕራፍ 12 ውጣ ባለው ጊዜ ዓለም ሁሉ በአንተ ሄደናል እንዳለው እግዚአብሔር ያ የፈጸመው እነሱ በሥጋ ናቸው፣ እኛ በመንፈስ ነን። እና ዋናው የትኛው ነው? በእግዚአብሔር እንትን የሚለው በመንፈስ የሆነው ነው። በመንፈስ አብርሃም የእምነት ሰው ነበር። አምነሃ አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። በስራ አይደለም። አሁን አይሁዶች ትልቁ ችግራቸው ምንድ ነው? በስራ ነው የሚያምኑት። በእምነት አባታቸው አብርሃም እንዳመነው በእምነት ሳይሆን በስራ ነው። ስራችን ይበቃናል። ስራችን ያጸድቀናል። ስራችን በአብርሃም በእግዚአብሔር ዘንድ ተቀባይነት አለው ብለው አይሁዶች ወይም ዕብራውያን። ማለት አይሁዶች ስል እንግዲህ ሁሉንም በአንድ ላይ እንዳታረጉ ነው አደራ፣ በሰማይ አደራ፣ በምድር ምለው። ምክንያቱም እንደኛ በክርስቶስ አምነው በክርስቶስ ድነው የክርስቶስን መሲህነት ተቀብለው የሚኖሩ መሲያኒክ አይሁዶች ወይም ደግሞ መሲያኒክ ክርስቲያኖች አሉ። አንድ አንድ አይሁድ ምን አለ? መሲያኒክ ክርስቲያን የሚባል የለም አለ። ምን ማለት ነው መሲያኒክ ክርስቲያን? መሲያኒክ ማለት በመሲሁ የሚያምን ማለት ነው። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ሌላ ምን አለው? ስለዚህ አይባልም ይላል። ለምንድን ነው የማይባለው? አንድ አይሁድ ነው እንደዛ አለው? መሲያኒክ ክርስቲያን አይባልም፣ የተሳሳተ ነው። እንደዛ ትላለ የለኛ መሲያኒክ ክርስቲያን ማለት ምን ማለት ነው? በክርስቶስ የሚያምን በክርስቶስ መሲሁ ነው ብሎ የተቀበለ አይሁድ ማለት ነው። እና በብዛት አሉ። ወደፊት አንዳንድ ፕሮግራማቸውን ተረጉማለሁ። እግዚአብሔር ስሙ የተባረከ ከነሱ እንትን እሄዳሉ። ሻባት ሻባት ለምሳሌ ከነሱ አገልግሎት እሄዳለሁ። ቅዳሜ ቅዳሜ አገልግሎታቸው ምንድን ነው? የእግዚአብሔርን ቃል እንማራለን፣ እንዘምራለን፣ እንትን እንላለን። የትልቁ የክርስቲያኖች ትልቁ ችግር ምንድን ነው? በሰንበት ሰንበትን እሁድ ነው ብለው ነው እንትን የሚሉት ክርስቲያኖች፣ እኛ ይህ ትልቅ ችግር ነው። አይሁድ የት ላይ ነው? እስኪ ቅዳሜ ሰንበት መሆኑ የተሳረበት የተሻረበት የት ላይ ነው? እኔ አሁን ለምሳሌ ሰንበትን አከብራለሁ፣ ቅዳሜን አከብራለሁ፣ አከብራለሁ ሰንበት ነው ብዬ አምናለሁ፣ ምክንያቱም ጌታ አለ እኮ በሽሽታችሁ በሰንበት እንዳይሆን ተጠንቀቁ። እኔ ህግንና ስርዓትን አስርቱን ህግጋት ሊሽር አልመጣም፣ ኢየሱስ ሊፈጽም ነው የመጣው። ተፈጸመ ማለት ደግሞ እኛ ጋ ጠወጡህን ህግ ጠባቂ ህግን እንትን የምንል አይደለንም ማለት አይደለም። ምክንያቱም አስርቱን ህግጋት ብትወስዱ አትግደል፣ ትገላለህ እንዴ? ኖ ከህግ በታች አይደለሁም፣ አልገልም። እገላለሁ ልትል ነው እንደዛ አትግደል ይላል። አትስረቅ ይላል። አታመንዝር ይላል። በሐሰት አትመስክር ይላል። የቤተሰብ የንትንህን አትመኝ ይላል። እግዚአብሔር አምላክህን ውደድ፣ ከእሱ በስተቀር ሌላ አምላክ አይሆንልህ ይላል። አስርቱን ህግጋት አጥኑት በሙሉ። የምንጠብቃቸውና የምንኖርባቸው መመሪያችን ናቸው። የእግዚአብሔር ቃል ከሰንበት በስተቀር ሰንበትን ለምንድን ነው ክርስቲያኖች ችግር እንዳለባቸው ነው ምነግራችሁ። ችግር አለብን። ሰንበትን ልናከብር ተጠርተናል። ሰንበትን ማክበር ማለት ምን ማለት ነው? አልጋ ማጠብ አይሁዶች፣ ጌታ እኮ ማንም በሰንበት በዚህ በዚህ በወር መባቻ በምናምን አይክሰሳችሁ ሲል ምን ማለቱ ነው? አቢዩዝ አታደርጉት እንደዚህ እነዚህ ማንም በሰንበት ተሰብስቦ አልጋ እያጠበ ምናምን እያጠበ እንደዚህ እንደዚህ እያለ ያንን እንደዚህ አይደለም እንደዛ አይደለም ነው የሚለው። እንደዛ አይደለም እና ለምሳሌ ሰንበት ጌታ በሰንበት ምንድን ነው? በሰንበት አይፈወስ? ሰው አይፈወስ? በሰንበት አትምጡ። ጌታ መቼ ነው የሚፈውስ የነበረው በሰንበት ቀን ነው። መቼ? ቅዳሜ። ለምን ህዝቡ በሽተኛውም ሁሉም ወደ እንትን ሲመጣ ወደ ሙክራብ ጌታ ደግሞ ይቀርብና ይፈውሳቸው ነበር። አረ እባክህ አቁም፣ በሰን በሌላ ቀን መጣችሁ ተፈወሱ፣ በሰንበት አትፈወሱ፣ አትፈውስ በሰንበት ይሉት ነበር። ጌታ ደግሞ ሲናገር ምን አለ? በሰንበት ሰውን ማዳን ተፈቅዷል፣ ማዳን ተፈቅዷል። የማዳን ስራ የሚሰራበት ቀን ነው ወንጌል ምንሰብክበት ክርስቶስን የምናውጅበት ሰዎችን የምንጠይቅበት እየዞርነ እንትን የምንልበት ነው። እረፍት ሲባል ምንድን ነው? እረፍታችን በክርስቶስ ነው። ነገር ግን ሰንበት የኛ አይደለም፣ የጌታ ነው። ምንሰራበት ነው። ለክርስቶስ ሰዎች ወደ ክርስቶስ እንዲመጡ የምንመሰክርበት ነው። የእኛ ቀን አይደለም። ሁለት ሰንበቶች አሉ። ያም ደግሞ ቅዳሜና ማንና ማን ነው ምንና ማን ናቸው ማቴዎስ 28 ላይ አማርኛው እንደዛ አማርኛው እንኳን አማርኛው እንግሊዘኛውም ራሱ አይገልጠውም 28 አንድ ላይ እንዲህ ይላል ኦም ሴ ደ ሳባቶን ሳባቶን ይላል ው ሳባቶን ይሄ ሳባቶን ይባላል ሳባቶን ማለት ምን ማለት ነው ሰንበት ማለት ነው ሰንበት አዘ ኤንድ በሰንበት መጨረሻ። ከዛ ደግሞ ምን ያል ኤስሚያን ደ ሳባቶን በመጀመሪያው ሰንበት ይላል። ይህንን የሳምንቱ ቀን ብለው የተረጎሙት ነው። የሳምንቱ ቀን ማለት አችልም ሰንበት ነው የሚለው። እሑድንም እግዚአብሔር እሑድንም ሳባቶን ነው የሚለው። እንትንንም ቅዳሜንም ሳባቶን ነው የሚለው። ሰባቶን ወይም ደግሞ ሰባት ማንን፣ በአዲስ ኪዳን አዲስ ኪዳን ማንና ማንን? ቅዳሜና እሑድ ሰባቶን ተብለው ይጠራሉ። ሁለቱም ሰባት። ስለዚህ የቅዳሜና እሑድ ማለት የእግዚአብሔር ቀናት፣ እግዚአብሔር የምናከብርበት፣ የምናገለግልበት፣ የምናመልክበት ለእግዚአብሔር እውነት ወጠን በሜዳ በገቢያ እውነትን የምንጮህበት ነው ማለት ነው። ስለዚህ ተመሳሳይነቱ ያነ ነው። ስለዚህ እኛ የመጣ ነው ከአይሁዶች ነው። እምነታችን የመጣው ከአይሁዶች ነው። የአይሁዶች ምክንያቱም ወንጌልን ለእኛ ያመጡት አይሁዶች ናቸው። ጳውሎስ አይሁድ ነው። ማርቆስ አይሁድ፣ ሉቃስ ማን ነው? ያልሆነው ያልሆነው ማን ነው? አይሁድ ያልሆነ ማን ነው? አይሁዶች ናቸው። ነቢያት አይሁዶች ናቸው። የህግ ሙሴ አይሁድ ነው። ሐዋርያት እናንትኖች ዮሐንስ አይሁድ ናቸው። ከአይሁድ ነው የመጣ። ስለዚህ ከእነሱ ጋር ነው አብረ የምንሰራው። ግን የሚገነጥሉ ክፉ የሃይማኖት መሪዎች አባቶቻችን አስተውናል። ለምን አይሁዶች ጋር አትጋሩ? ለምንድን ነው የማንጋረው? እነሱ ጋር እንዳትበሉ እነሱ ጋር እንዳትጠጡ ብለው በአራተኛው እና በአምስተኛው ክፍለ ዘመን እንትን ይሉ ነበር። እነሱን ቤት እንዳታከራዩ ብለው እንትን ይሉ ነበር። ምን አይነት እውርነት ነው? ጳውሎስ እኮ ቢመጣ አይሁድ ስለሆነ ጳውሎስ አይሁድ አይደል? ነገር ግን ጌታን ስላልተቀበሉ እኛ እንትን አንልም። እግዚአብሔር ራሱ ነው እንትን የሚላቸው።